ሰላም ሰላም፣ ውድ አገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅር ይብዛላችሁ። ዛሬ የሀቢባን ጉዳይ ነው ይዤላችሁ የመጣሁት። እውነት እኔ በጣም በጣም በጣም በጣም የሚያሳዝን ነገር ነው እውነት። ስለ እውነት በጣም ነው የሚያሳዝነው። እንደ አንድ ኢትዮጵያዊ እውነት በጣም ነው የሚያሳዝነው። ማለት ይህን ያክል ምን አደረገች? ይህን ያክል ምን አጠፋች? የተናገረች ሁለት ቃል ነው። በቃ ሁለት ቃል ተናገረች። ሰው ሆኖ ደግሞ የማይሳሳት ሰው ማንም የለም። የሰው ፍጹም የለውም አይደለ? በቃ ተሳስታለች። ይሄን ያክል ይሄን ያክል የክፋት ጥግን ማሳየት ግን ለምን? እሺ ከተናገራችኋትም ከተሳደባችኋትም እሷን ነው መሳደብ ያለባችሁ። ዘላችሁ ልጇ ጋር ዘላችሁ ቤተሰቧ ጋር ለምን? ኧረ እናንተ ፈጣሪን ፍሩ። ፈጣሪን መፍራት አለባችሁ። በቃ ተሳስታለች። የተሳሳተችበት አዎ ተሳስታለች። የተናገረችው ያቺ ሁለት ንግግር እሱም የተሳሳተችው የገለጸችበት መንገድ ነው፣ አገላለጿ ለማለት የፈለገችው ነገር አገላለጹ እሱ ነው። ስተቱ ይህን ያክል ነገር ያመጣባትም እሱ ነው። ግን ደግሞ ሰው ሆኖ የማይሳሳት ማንም ሰው የለም። የሰው ፍጹም የለውም። እዚህ ምድር ላይ የሰው ፍጹም የለም። ፍጹም አንድ እግዚአብሔር ብቻ ነው፣ አለቀ። እና ሰው ሆኖ የማይሳሳት እዚህ ምድር ላይ ማንም ሰው የለም። ሰው ሁሉ ይሳሳታል። እሷም ያቺ የገለጸችባት መንገድ ነው ስህተት የሰራችው ለማለት የፈለገችው ነው፣ ለማለት የፈለገችው ነው። አገላለጿ ነው የተሳሳተችው እንጂ ሌላ ነገር ምንም የለውም። ጉራጌ ሚስቱ ሞታበት፣ ወንዱም ሚስቱ ሞታበት ቀብሮ ተነስቶ ወደ ስራ ይሄዳል። ሚስትየውም ባሏ ሞቶባት ተነስታ ወደ ስራ ትሄዳለች ነው ያለችው። በቃ እነዚህ ሁለት ቃላቶች እነዚህ ሁለት ቃላቶች ደግሞ እሷ ለማለት የፈለገችው የነበረው የስራ ሰዎች ናቸው፣ ስራ ወዳዶች ናቸው፣ ጠንካራ ናቸው ለማለት ነበር የፈለገችው። አገላለጹ ግን ተሳስታለች። ካላስ ይሄ ነው ስተቷ ግን ይሄን አክል ይሄን አክል የክፋት ጥግን እኮ ነው ያሳያችኋት፣ የክፋት ጥግን ሃይማኖቷን እስከ መካድ ድረስ እንዴ! እሺ ቆይ እሷ አጠፋች፣ እሷ ተሳሳተች አይደለም። መስደብ የምትችሉት መናገር የምትችሉት እሷን ነው። ከእሷ አልፋችሁ ተርፋችሁ ልጅ ዋጋ ደንቆሮ ልጅ ነው ያላት፣ የማይሰማ ልጅ ነው ያላት፣ የማይናገር ልጅ ነው ያላት። ይህኮ ፈጣሪ ነው የሰጣት። ይሄ ፈጣሪ ስራ ነው እናንተ ደግሞ በፈጣሪ ስራ ላይ መግባት አትችሉ። ይሄ ፈጣሪ ነው የሰጣት። እንዴ እቺ ልጅ እኮ ኢትዮጵያዊ ናት አይደለ እንዴ? በኢትዮጵያኖች ደግሞ ይህን ያክል ግፍ ይህን ያክል ጸያፊ ንግግር እንግዲህ ቲክቶኳን ራሱ ስንቴ ነው የተዘጋባት? አንድ ሚሊዮን የደረሰ አካውንቷ ተዘግቶባታል። አራት መቶ ሺህ ፎሎር የደረሰ ተዘግቶባታል። እሱ ችግር የለውም ቢዘጋባትም ሌላ መልሳ ትከፍታለች። እሷ እኮ ይኸው ጭንብል ለብሳ በጭንብል እየመጣች ነው እየሰራች ነው። ግን ልጇ ምን አረገ? እሷ ሰድባችኋት፣ ወግራችኋት፣ በቃ አንቋሻችኋት በ የፈለጋችሁትን ሁሉ ተናግራችሁ እሷ አልወድቅ አልሸነፍ ባይ ሆና ስትነሳ በቃ የምትጥሉበትን ነገር ነው የፈለጋችሁት። ፈልጋችሁ ፈልጋችሁ ደግሞ ደካማ ጎኗ ልጇ እንደሆነ ተረዳችሁ፣ በልጇ መጣችሁ። ይሄ ደግሞ ግልጽ ነገር ነው። ማንኛውም እናት ልጇ ደካማ ጎኗ ነው። ማንኛውም እናት ልጇ እንዲነካባት፣ ልጇ እንዲሰደብ፣ ልጇ እንዲገላመጥ አትፈልግም። እሷም የእናትነቷን ነው እንደዛ ስታለቅስ የነበረው ማለት ነው፣ ላይቭ ላይ እንደዛ ስትሆን የነበረው እኔ ቪዲዮ አለኝ ግን እኔ የተናገረችው ስለ እሷም ቆይ መጣለሁኝ። ቪዲዮውን እራሱ ቆርጬ ማስገባት አልፈለግኩም፣ ምክንያቱም እኔ ያስጠላኝ ጎን ስላለ ማለት ነው። እሷ በተናገረችው መጣላችኋለሁ። ግን ይህን ያክል ደግሞ እንድትሆን ያደረሳችኋት እናንተ ናችሁ። ልጇን ለምን? ይሄ ልጅ እኮ ክፉ አያቅም ደግ አያቅም። ማን ይውደደው ማን ይጥለው አያቅም። በእናቱ ምክንያት ደግሞ ልጁ ለምን ይሰደባል? ደንቆሮም ቢሆን የማይሰማም ቢሆን ይሄ የሰጣት ፈጣሪ ነው። በፈጣሪ ስራ ለምን ትገባላችሁ እናንተ? አሁን እኮ እናንተ በፈጣሪ ስራ ሁሉ ገብታችኋል። በቃ ረረረ፣ ወይኔ ወይኔ፣ ግን ወይኔ። ስማ፣ የሰው ልጅ ጭካኔ፣ ክፋት፣ ተንኮል በጣም የሚያስጠላ ነገር ነው። እናንተ ላይ ቢሆን የማትፈልጉትን ነገር እናንተ ላይ ቢደረግባቸው የማትፈልጉትን ነገር ለምንድን ነው ሰው ላይ የምታደርጉት አሁን ይሄ ነገር እናንተ ላይ ቢሆን ደስ ይላቸዋል የእናንተ ልጆች ቢሰደቡ ደስ ይላቸዋል የእናንተ ልጆች ቢንቋሸሹ ደስ ይላቸዋል አትፈልጉም እኮ ለምንድን ነው ሌላ ሰው ላይ የምታደርጉት እሷም እናት እንደመሆኗ መጠን ይሰማታል ታዝናለች አዎ አዝናለች አልቅሳለች አንብታለች ብዙ ያለ አስፈላጊ ቃላቶች ሁሉ ተናግራለች እናት አይደለች? ይሰማታል፣ ታዝናለች። እንደዚህ እንድታዝን ደግሞ ያደረጋችኋት እናንተ ናችሁ፣ ሌላ ማንም ሰው አይደለም። ምን አረገች? ህዝብን ከመደገፍ ውጪ፣ በተለይ ደግሞ ስደት አረብ ሀገር ላይ የሚገኙ ልጆችን ከማገዝ ገንዘብ የተበሉትን ገንዘባቸውን ከማስመለስ፣ አይዟችሁ ከማለት፣ የማያውቁትን ነገር ከማሳወቅ አሳወቀች ብዙ የማያውቁ ልጆች አሉ። ያንን ነገር ማሳወቅ መምከር ውጪ ሌላ የሰራችው ክፋት ነገር ምን አለ? ብዙ እኮ ክፋት የሚሰሩ ነገር አሉ። ለምሳሌ አጭበርባሪ ደላላዎች አሉ። ለምን የነሱን አካውንት አታዘጉም? ለምን እነሱ ላይ አድማ አታረጉም? ለምን እነሱ ላይ አትነሱም? ይችን ሁለት ቃል ተናገረች ብላችሁ ይሄንን ያክል የክፋት ጥግ ጥግ ጥጉን እኮ ነው ያሳያችኋት። በጣም አሳፋሪዎች ናችሁ። አሳፋሪዎች ራሳችሁ ላይ ቢሆን የማትፈልጉትን ነገር ነው እሷ ላይ ያሳያችሁት። ወደ ርሷ ደግሞ ወደ ሀቢባ ደግሞ ስመለስ ሀቢባ እኔ ለፈጣሪ አሳልፌ ሰጥቼዋለሁ ይሄን ነገር። ፈጣሪ ፍርድ ካልሰጠኝ ስልሳ ስድስትን እሆናለሁ ሃይማኖቴን እክድ አለሁ ብለሻል። ይሄድ ይሄንን ደግሞ አንቺ ትልቅ ስህተት ሰርተሻል። በጣም ትልቅ ስህተት፣ በስህተት ላይ ስህተት ነው የጨመርሽው። ምክንያቱም በፍጹም በፍጹም አምላክሽን ልትግጁ አይገባም። ምክንያቱም ይሄ እንደዚህ የምትንሰፈሰፊለት ልጅሽን ለምን ተነካብኝ፣ እረዳሻለሁ። እናት ነሽ። ማንም ሰው ልጁ ሲነካበት አይፈልግም። በልጁ አይደራደርም። ይህን ደግሞ እረዳሻለሁ። ግን ይህን ልጅሽን ደግሞ የሰጠሽ ፈጣሪ ነው። ሰው አልሰጠሽም፣ ፈጣሪ ነው የሰጠሽ። ስለዚህ ፈጣሪሽን ደግሞ ፍጹም ደግሞ ልትክጁ አይገባም። በፍጹም አምላኬን ለምኘው የለመንኩትን ነገር ካላደረገልኝ ካልፈረደልኝ ስልሳ ስድስት እንሆናለሁ ሃይማኖቴን እቀይራለሁ ብለሻል። እውነት እግዚአብሔር ይቅር ይበልሽ። አዎ በእርግጥ ስሜታዊ ሆነሽ ነው ተናደሽ ነው። ማንኛችንም ስንናደድ የምንናገረውን አናቅም፣ እንወስነውን አናቅም አንቺም ስሜታዊ ስለሆንሽ ስለተናደድሽ ነው ይህን ነገር የተናገርሽው ማለት ነው። ግን ደግሞ በጣም ትልቅ ስህተት ነው። ትልቅ እንዴ! እግዚአብሔር እኮ ስለሰጠና ስላልሰጠ አይደለም፣ ሁሌ በስራው ትክክል ነው። እግዚአብሔር ይህን በተወለደ ሰዓት የማይሰማለች መሆኑ ይሄ የሱ ስራ ነው። በቃ የፈጣሪ ስራ ነው። ማንም ሰው በፈጣሪ ስራ ሊገባ አይችልም። ስለዚህ ይሄ መናገርሽ ደግሞ በጣም በጣም በጣም በጣም በጣም ትልቅ ስህተት ነው። ስለ እውነት በጣም ትልቅ ስህተት ነው። ፍጹም አምላክሽን የሆነ ድርድር ውስጥ ራሱ ልታስገቢው አይገባም። በፍጹም ድርድር ውስጥ ልታስገቢው አይገባም። ልጅሽን የሰጠሽ እግዚአብሔር ነው። ሰው አልሰጠሽም። ይህን ነገር ካላሳካህልኝ ሃይማኖቴ ደቀይራለሁ ፍጹም እንጃ፣ ፍጹም የተሳሳተ ነገር ነው። አንዳንድ ጊዜ እኮ ስንናደድ የምናደርጋቸው ነገሮች በስህተት ላይ ስህተት ነው የሚሆኑት። አሁንም አንቺ በሌላ ስህተት ላይ እንደገና ሌላ ስህተት ነው የሆነው እና እንደኔ ፈጣሪሽን በጣም አብዝተሽ አብዝተሽ ይቅርታ ላይ ትጠይቅ ይገባል። ከምንም በላይ የሰውን ታዩ ፈጣሪሽን ይቅርታ መጠየቅ አለብሽ፣ አብዝተሽ አብዝተሽ ልጆችሽን የሰጠሽ እሱ ነውና ሁሉን የማረግ ስልጣን ያለው እሱ ነው። ፈጣሪሽን ደግሞ ፍጹም ልታሳዝኙ አይገባ እና ለዚህ ሁሉ ነገር ደግሞ የዳረጋችኋት ለዚህ ሁሉ ነገር ያበቃችኋት እናንተ ናችሁ። እንዲህ አይነት ውሳኔ እንድትወስን እንደዚህ አይነት ንግግር እንድትናገር አምላኳን እስከ መካ ድረስ እንድትደርስ ያደረጋችኋት እናንተ ናችሁ። እንዲህ አይነት ውሳኔ ውስጥ እንድትገባ ያደረጋችኋት እናንተ ናችሁ። የክፋትን ጥግ አሳያችኋት። ምን አይነት ነገር ውስጥም እንደከተታችኋት ተመልከቱ። በቃ ተዋት፣ ተዋት ትኖርበት ተዋት። እንዴ እናንተ አትሳሳቱም እንዴ? እናንተ ኮ እራሳችሁን በቃ ፍጹም ፍጹም የሆነ ፍጹም አድርጋችሁን ያያችሁት። ማንም የማይሳሳት የለም እዚህ ምድር ላይ፣ ሁሉም ይሳሳታል። እናንተም ትሳሳታላችሁ። እሷም እንደ ማንኛውም ሰው ነው የተሳሳተችው። በቃ ምንም አዲስ ነገር የለም። ሁሉም ሰው ይሳሳታል። እሷም ተሳስታለች። ግን ይሄን ያህል ድረስ የክፋት ጥግን ማሳየት እረ እረ እረ እረ እረ ኢትዮጵያዊ እኮ ናት እሷ፣ ሌላ ዜጋ አይደለች። ለዛውም ህዝብን የምታገለግል፣ በስደት ያሉትን የምትደግፍ፣ ገንዘባቸው የተበሉትን የምትመልስ ብዙ ምክር የምትሰጥ ብዙ እርዳታ የምትሰጥ ናት። የሰራችሁ ሌላ የሰራችሁ ክፋት ሌላ የሰራችሁ ነገር የለ፣ ሌላ የሰራችሁ ወንጀል የለ። ይህን አክል የክፋት ጥግን የምታሳዩት እኔ እውነት ቪዲዮው ራሱ አለሷ ስትናገር ስታለቅስ ምናምን፣ ግን እኔ ቪዲዮ ራሱ ማስገባት አልፈለግኩም። ምክንያቱም አምላክ የጠየቁትን ነገር ካላደረገልኝ ስልሳ ስድስት እንሆናለሁ ያለችው ቃላት፣ እሱ ቃላት እኔ በጣም ነው የዘገነነኝም፣ አልተመቸኝም። ለዛ ነው ቪዲዮውን ራሱ ያላስገባሁት። ግን ደግሞ ለዚህ የዳረጋችኋት እናንተ ናችሁ። በጣም የሚገርም ነገር ነው። ብቻ እኔ ምንም ልላችሁ አልችልም። ብቻ ረብስማ በጣም የምትገርሙ ፍጥረቶች ናችሁ። እሺ ለማንኛውም ቤተሰብ ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ አበረታቱኝ፣ አስተያየት ስጡኝ። ወዳችኋለሁ። ሰላም ቆዩኝ።